በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ሁለት በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔርን መንግሥት እንዲሰብኩ ጌታ ከመከራው በፊት ከላካቸው ከሰባ ሁለቱ አርደት ውስጥ የተቆጠረ ነው። በዝራ ጽዮንም መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ አገሮች ውስጥ ሰበከ። በኒውቪያ አገር ላይም ሐዋርያት በአንሮ ተዕድ ኤጲስቆጶስ ነሾሙት። በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንንም የክብር ባለቤት ወደ ሆነ ወደ ጌታችንና አምላካችን ወደ ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህም በኋላ ሐዋርያ ቅዱስ የወሊዮስን ወሰደው። በአንድነትም በብዙ አገሮች ዙረው አስተማሩ። ብዙ ሰዎችንም አጠመቁ። ታምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤቶች አፍርሰው የክብር ባለቤት የሆነ የጌታችን እና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን ከድካም ወደ ዕረፍት ከሐዘንም ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያው እንድሬናቆስ ቆመና ታመመና በዚህች ቀን አረፈ። ቅዱስ ዮልዮስም ገንዞ በመቃብር አኖረው። ለእግዚአብሔርም ምስጋና ይሁን እኛንም በአባቶቻችን ሐዋርያት ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለእንድራኒቆስ ብሎ ውሂዘ መንፈስ ዘሰት ምስለ አርያት በአመድ ብሎ ሀበሆረ ይስብ ካጉራ ታዲያም ኩሎ አብያተ ክርስቲያን አኒጾ አብያተ ጣዖት አኒሎም እሴተ ተስፋሁ አድማ በሰማይ ዘሃሎም በዚህ ችም ዕለት የምስራቃዊ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ዮልዮስ አረፈ። በዚህችም ዕለት ሰማዕታት የሆኑ የአንስያ ከሰባ ሁለቱ አርድት የአንዱ የአፍሮዲጡ፣ የዮሊዮና፣ የቀሲስተ አውድራጦስ፣ የጳጳስ ታድሮስ፣ የዮሊዮዋኖስ እና የእናቱ የእስክንድሪያ የሆኑ ደግሞም የኤስድሮስ የሚስቱና የሁለቱ ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረ እና ዲዮቅልጥያኖስ የገደላቸው ለእነርሱም ማህበር መታሰቢያቸው ሆነ። እግዚአብሔርም ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማታት፣ ደናግል፣ መነኮሳት፣ አበ ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ዘአቅረብ ኩማሌታ ዘኪራ ይላፈ ምን ለተጸምዱከ ዘልፈ ለላነብብ ተወቀብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ